ያልተለመደ ህግ ወጥቷል። ዛሬ የወጣው በጣም የገረመኝ ህግ ከ10 ሺህ ብር ጥሬ ገንዘብ ከዛ በላይ ስሸምትም ሆነ ስሸጥ የተገኘ ማንኛውም ሰው ህጋዊ እርምጃ ይወሰዳል። በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም ለከፋዩ በወጭነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተባለ አዲሱ የገቢ ግብር አዋጅ ሲጸርቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል ተብሏል። ረቂቅ አዋጁ ላይም ሀሳብ ለማዋጣትም ከተሳተፉ ባለሙያዎች ከተወሰኑ ተግባራዊ ያደርጋል በተባለው አሰራር ላይ ጥያቄውንም አንስቷል። የገንዘብ ሚኒስቴር የህግ ጉዳዮች መመሪያ ኃላፊው አቶ ተወዳሽ መሐመድ እንዳሉትም አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብን ታሳቢ አድርጎ ነው። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከአስር ሺህ ብር ከበለጠ ትርፉ ብር ለከፋዩ በወጭነት አይያዝም። ገንዘቡን የተቀበለው የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንዲጣልበትም ተቀምጧል። ለምሳሌ የ20 ሺህ ብር ግብይትን በጥሬ ገንዘብ ቢፈጽም ለነጋዴው ከአስር ሺ ብር በላይ ያለውን በወጪነት አይያዝም። ለተቀባዩ ደግሞ ከአስር ሺ ብር በላይ ያለው ቀሪ አስር ሺ ብር እጥፍ ማለት ነው፣ ሃያ ሺ ብር ይቀጣል እንደማለት ነው። በረቂቅ አዋጅ ላይ የተሳተፉት በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነውም በንግድ ስርዓቱ ውስጥ ያለውን ችግር መፍታት የተሻለውን አማራጭ ሊሆን እንደሚቻልና በሌሎች መመሪያዎችም የጥሬ ገንዘብ ግብይትን ስለሚፈቅድ አዋጁ የተናበበ እንዲሆን ጠይቋል። የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከአስር ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ገደብ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮችና በማይክሮ ፋይናንስ ድርጅቶች ላይ ተፈፃሚ አይሆንም ይላል። ሌሎችም አዋጅ ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር በሚያወጣው መምሪያ ዝርዝሮች ይፋ ይሆናልም ይላል ረቂቅ አዋጅ። በሕንድ አውሮፕላን አደጋ በ11 ኤ መቀመጫ ላይ የተቀመጠው አንድ እንግሊዛዊ ተሳፋሪ መትረፉ ተገለጸ። የተለያዩ ሀገራት መሪዎች የሀዘን መግለጫም በማስተላለፍ ላይ ይገኛሉ። በህንድ አህመድ ባንድ ከተማ አቅራቢያ ከ242 ሰዎች አሳፍሮ በተነሳው የመንገደኞች አውሮፕላን ላይ በደረሰው አደጋ እስካሁን በአውሮፕላኑ ከ11ኤ መቀመጫ ላይ የተቀመጠው አንድ እንግሊዛዊ መትረፉም ብቻም ተገለጸ። በባለስልጣናት የተጋራው የበረራው መግለጫ እንደሚያስረዳው በዚያ መቀመጫ ላይ ያለው ተሳፋሪ የእንግሊዝ ዜግነት ያለው ቢሽዋሽ ኡመር ራስሞሽ በመባል የሚጠራ ግለሰብ ነው። ይህንን ተከትለው የህንድ መገናኛ ብዙሃን ስሙንና የመቀመጫውን ቁጥር የሚያሳየውን ፓስፖርትም አጋርተዋል። መገናኛ ብዙሃንም ግለሰቡን በሆስፒታል ውስጥ እንዳናገሩት የገለጹ ሲሆን ከተነሳም ከሰላሳ ሰከንድ በኋላ ከፍተኛ ድምፅ ተሰማና አውሮፕላኑም ተከሰከሰ። ሁሉንም ነገር በፍጥነት ስለሆነ ምንም የማስተውለው ነገር የለም በማለትም ገልጿል። በአውሮፕላኑም ውስጥ ከነበሩ 242 ሰዎች መካከል 217ቱ ጎልማሶችና 11 ሕፃናት እንደሚገኙበትም የተገለጸ ሲሆን 230 መንገደኞችና 12 የበረራ ሰራተኞች መሆናቸውንም ዘገባውም አመላክቷል።